በስማ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስንክሳር ዘወራታይሳስ አይሳስ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ መጋቢት አምስት በዚህች ቀን በአስቄጥስ ገዳም በአባ ዮሐንስ ደብራ በምኔት የነበረው ክቡር ቅዱስ መናኝና ገድለኛ አባት አባ ሰርባሞን አረፈ። ይህም ቅዱስ በአስቄጥስ ገዳም በአባ ዮሐንስ ቤተ ክርስቲያን ውስጥ ከልጅነቱ ጀምሮ መነኮሰ። ቅዱሳን አረጋውያንንም እያገለገለ ና 32 ዓመት ያህልም ብዙ ተጋድሎን እየተጋደለ ኖረ። ከዚህም በኋላ በዚሁ በአባ ዮሐንስ ገዳም አበምኔት ሆኖ ተሾመ። የተጋድሎውንም ሥራ አበዛ። ከመነኮሰበት ጊዜ ጀምሮ እስከ አረፈበት ጊዜ ድረስ ውልድ ጊዜ ይጸልይና ይጾም ይተጋም ነበር። በካህናት አለቃ ሹመት ሀያ ዓመት ከኖረ በኋላ በቤተ ክርስቲያን ውስጥ ራሱን እስረኛ አደረገ። እኒህም አስራ አምስት ዓመታት ሲፈጸሙ ከቶ ከሰው ማንንም አላየም። በእኒህም በአስራ አምስቱ ዓመታት ከቅዳሜና ከውርሰንበት በቀር አይበላም አይጠጣም ነበር። እረፍቱም በቀረበ ጊዜ እግዚአብሔር መልአክ ብታየው፣ ይህን መስቀል ያዝ ብሎ የእሳት መስቀል ሰጠው። ቅዱሱም እሳትን መያዝ እንዴት ይቻለኛል ብሎ መለሰለት። መላኩም አትፍራ ክብር ምስጋና ይግባውና ጌታችን ክርስቶስ በአንተ ላይ ለእሳት ሥልጣንን አልሰጣትም ብሎ መለሰለት። የጸናች እጁንም ዘርግቶ ያንን መስቀል ከመላኩ እጅ ተቀበለ። ሁለተኛም መልአኩ እንዲህ አለው፣ በርታ ስጋውና ደሙን ተቀበል እስከ አስርም ቀን ድረስ መጥቼ ወስደሃለው። ከእንቅልፉም በነቃ ጊዜ ለቅዱሳን አረጋውያን ነግሮ ተሰናበታቸው። እነርሱም አለቀሱ፣ በእግዚአብሔር ፊት እንዲያሳስበላቸው ለመኑት። እርሱም ደግሞ በጸሎታቸው በጸሎቶቻቸው ልጊዜ እንዲያስቡት ለመናቸው። ከዚህ በኋላ ስጋውና ደሙን ተቀበለ። ቅዱሳን አረጋውያንም ከእርሱ ጋር እያሉ በሰላም አረፈ። እንደሚገባም በዝማሬና በብዙ ጸሎት ማህሌት ገንዘው በጻርቃን ቃን መቃብር ቀበሩት። እግዚአብሔርም በጸሎቱ ለዘላለሙ ይማረና አሜን። አርኬ ሰላም ብል ሰለባም ወንብሩክ ዘሞቅ ሃር ሶን በለምሂክ መስቀለ ሳት ሎቱ እንዘይሜጦ በሰርክ ኢትፍራሂ ቤሎ ሰማያዊ መላክ እስመ ውሃበከ ላይዴው ስልጣነ አምላክ። የከበረች አውዶክስያ ዳግመኛም በዚች ቀን የስሟ ትርጓሜ ሰላምና መውደድ የሆነ የከበረች አውዶክሲያ በሰማዕትነት አረፈች። ይህችም የተወደደች ቅድስት በሊባኖስ ተራራዎች አቅራቢያ በበስራ አውራጃ አልበክ በሚባል አገር ከሚኖሩ ሰዎች ወገን ነበረች። እሷም በሮም ንጉሥ በጢባሪዎስ ዘመነ መንግሥት ነበረች። የአባቷም ስም ዮናስ፣ የእናቷም ስም ጠባቢት ይባላል። የቀድሞ ኑሮዋ በዝሙትና በርኩሰት ነበር። ብዙዎችን አሳተች። ከእርሷ ጋር በኃጢአት ትጥላቸው ዘንድ ፊቷን ታሳምር ነበር መልኳንም ታስጌጥ ነበር። በዚህ በረከሰ ሥራም ብዙ ገንዘብ ሰበሰበች። በኢየሩሳሌም የሚኖሩ ስሙ አባ በኢየሩሳሌምም የሚኖር ስሙ አባ ግርማኖስ የሚባል አንድ ጻድቅ መነኮስ ስነዋን ሰምቶ ወደ እርሷ መግባት በለመዱ ሰዎች አምሳል ሆኖ ወደ እርሷ ገባ። ገብቶም ከእርሷ ጋር በቤት ውስጥ ተቀመጠ። ፈጽሞ በሚያስፈሩ ቃሎች ሊመክራትና ሊገጻት ጀመረ። በገሃነምም ትሉ የማያንቀለፋ እሳቱ የማይጠፋ ጨለማው የሚዳሰስ የሚመስል በአይነቱ የሚያስፈራ ስቃይ መኖሩን አሳሰባት። እርሷም ከሞቱ በኋላ የሰዎች በርኖች አፈርም ከሆኑ ተነስተው ሰቃያሉን እያሉ ብላ መለሰችለት። አዎን አላት። ለዚህም ለምትነግረኝ ነገር ምልክቱ ምንድን ነው? እግዚአብሔር ለሙሴ በሰጠው ኦሪት አልተጻፈ አባቶቻችንም ይህንን አላመኑም አለችው። እርሱም በፍርድ ቀን ሙታን እንደሚነሱ ስለ ኃጥአን ስቃይ፣ ስለ ጻድቃን ተርላ ደስታ በኦሪት መጽሐፍና በአዲስ ኪዳን መጽሐፍ ተጽፎ እንዳለ ገለጠላት፣ አስተማራት፣ አስረዳት። ትምህርቱና ተክሳሱ በርቦ አደረ። በፍርድ ቀንም ሙታን እንደሚነሱ አመነች። እንዲሁም አለችው፣ እንዲህም አለችው ከዚህ ከረከሰ ስራ ብመለስ እግዚአብሔር ይቀበለኛል ብላ ጠየቀችው። አባ ግርማኖስም ወደ ዓለም እንደመጣና ተሰቅሎ ደሙን በማፍሰስ ኃጢአታችንን እንዳራቀልን በክብር ባለቤት በጌታችን ኢየሱስ ክርስቶስ ካመንሽ ስለዚህ የነጻችንና የጸናችን ንስሐ ይሆንልሻል። የክርስትና ጥምቀትንም ተጠመቂ። እግዚአብሔርንም እግዚአብሔርም ይቀበልሻል። አስቀድመሽ ከሰራሽው ኃጢአት ምንም ምን አያሳስብሽም። ከእናትሽ ማህፀን እንደተወለድሽ ቀን ትሆኛለሽ እንጂ የክብር ባለቤት ጌታ የጌታችን ኢየሱስ ክርስቶስ የቀናች ሃይማኖት ደጆችም ይከፈቱልሻል አላት። ያን ጊዜም የክርስትና ጥምቀትን ያጠምቃት ዘንድ ለመነችው። እርሱም ወደ በአልበክ ከተማ ኤጲስቆጶስ ወስዶ አደረሳት። እርሷም በኤጲስቆጶስ ፊት በልዩ ሶስትነት በመድኃኒታችን ክርስቶስም ሰው በመሆኑና ሙቶ በመነሳቱ መነች ። ኤጲስቆጶስም ተነስቶ በውሃው ላይ ጸልዮ አጠመቃት። እግዚአብሔርም ዓይነ ልቦናዋን ገልጦላት ብሩህ መልአክ ወደ ውሃው ሲስባት፣ ሌሎችም መላእክትም ስለ እርሷ ፈጽሞ ደስ ሲላቸው ተመለከተች። ከዚህም በኋላ ገጻቸው የሚያስደነግጥ ጠቋቁሮችን አየሽ። ከእርሳቸውም አንዱ መልኩ የከፋ ሲጎትታት፣ እርሱም በእርሷ ላይ ይቆጣ ነበር። ይህንንም ራእይ በአየሽ ጊዜ ክርስትና ሃይማኖት ፍቅር በርቧ ተጨመረ። ኃጢአት በመስራት የሰበሰበችውን ገንዘቧን ውለደዎችና ለችግረኞች ሰጠች። ከደናግል ገዳማትም ወደ አንዱ ገዳም ገብታ የምንኩስና ልብስ ለብሳ ፍጹም የሆነ ታላቅ ተጋድሎን ተጋደለች። ከአጋንንት ጋር ተዋጋች። ሰይጣንም አስቀድሞ ከእርሷ ጋር ሲያመነዝሩ ከነበሩ በአንዱ ሰው ልብ አደረ። ወደ መኮንን ሄዶ ነገር ሰራባት። መኮንኑም ወደ እርሱ እንዲያቀርቧት አዘዘ። በደረሰችም ጊዜ ከደጅ ቆመች። በሞተውን በመኮንኑ ልጅ ታላቅ ጩኸትና ልቅሶ አየች። ገብታም ክብር ግባውና ወደ ጌታችን ኢየሱስ ክርስቶስ በመጸለይ ማለደች። የሞተውን የአገር ገዥውንም ልጅ ከሞት አስነሳችሁ። መኮንኑንም ይህን ድንቅ ታምር ባየ ጊዜ እጅግ አደነቀ። ክብር ግባውና በጌታችን ኢየሱስ ክርስቶስ በእርሷ ምክንያት ፍጹም የጸና እምነትን አመነ። ከእርሱ በኋላም ስለ እርሱ ስሙ ዲዮግኖስ የሚባል ሌላ አገረ ገዥ ተሾመ። የዚችንም ድንግል ዝናዋን ሰምቶ ወደ እርሷ አስመጣት ወደ እርሱ አስመጣት። እርሷም በአደባባይ ውስጥ አይኑ አንድ አይና የሆነ ጎልማሳ አየች። ጸለየችና በመስቀል ምልክት በአይኑ ላይ አማተበች። ያንም ጊዜ አይኑ ተገልጦ ሁለት አይና ሆነ። ያደረገችውን ይህን ድንቅ ስራ አይቶ ድንግሊቱን ወደ ቦታዋ መለሳት። ከእርሱም በኋላ ደግሞ ሌላ ስሙ በከኒቶስ የሚባል አገረ ገዥ ተሾመ። እርሱም ዝናዋን ሰምቶችን ቅድስት አውዶክስያን ወደ እርሱ አስመጣት፣ ሊያሰቃያት ፈልጎ እርሷም ክብር ይግባውና ጌታችን ኢየሱስ ክርስቶስን ዕድሏን ከሰማይታት ጋር ይሰጣት ዘንድ ለመነችው እግዚአብሔርም ልመናዋን ተቀበለ። ራሷን በሰይፍ እንዲቆርጡ መኮንኑ አዘዘ። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበለች። ጸሎቷና በረከቷ ለዘላለሙ ከእኛ ጋር ይኖር ለዘላለሙ አሜን። አርኬ ሰላም ላውዶክስያ ከመ ትፍዲ ፍዳ በመጥባይ ትበሊ እስከ መተሩ ክሳዳ እስመተሊወ ጽድቅ አብደረት

አቡነ ገብረ መንፈስ ቅዱስ መጋቢት አምስት ቀን ረፍታቸው ወበዛት ይለት። በዚችም ቀን ታምራቱና ቱርፋቱን እንደ ሰማይ ከዋክብት የበዛ የእግዚአብሔር ማደሪያ የሆነ ቅዱስ አባት ተጋዳላይ አባ ገብረ መንፈስ ቅዱስ የእረፍት መታሰቢያ ቀን ሆነ። ይህም ቅዱስ አባት በተወለደባት ቀን ድንቅ የሆነ ስራን ሰራ። ተነስቶ ከእናቱ እቅፍ ወርዶ ከጨለማ ወደ ብርሃን ከጨለማ ወደ ብርሃን ከጠባቡ ዓለም ወደ ሰፊው ዓለም ላወጣ ኃይል ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን እያለ ለስላሴ ሶስት ጊዜ ሰግዷልና ምስጋናም አቅርቧልና። ህፃኑም ሶስት ዓመት በሆነው ጊዜ የእግዚአብሔር መልእክተኛ ቅዱስ ገብርኤል ወርዶ ህፃኑን ከእናት ወቅፍ አንስቶ ብዙ ባሕታውያን ወዳሉበት ገዳም ወስዶ በደጃ ኖረው ወደ አበምኔቱ ወደ አባ ዘመደ ብርሃንም ገብቶ ስለ ህፃኑ እግዚአብሔር ያዘዘውን ሁሉ ነገረው። በዚያን ጊዜም ነገሩ እውነት እንደሆነ ይረዳ ዘንድ አባ ዘመደብራን ተነስቶ ወደ ደጅ ወጣ። መልአኩም እንደነገረው ህፃኑ ከበር ተቀምጦ ፈገግታን ተሞልቶ አገኘው። እጅግም ደስ ብሎት ለእግዚአብሔር ሰገደ። ህፃኑንም አንስቶ ሳመው። ታቅፎም ወደ አባቱ ታቅፎም ወደ በዓቱ አስገባው። በፍቅር በስነ ስርዓት አሳደገው። የዳዊት መዝሙርና ቤተክርስቲያን የምትቀበላቸው መጻሕፍት ሁሉ ብሉ ያትና አዲሳትን ሊቃውንት መነኮሳትን አስተማረው። ከዚህም በኋላ ክህነት ይሰጠው ዘንድ ስሙ አብርሃም ወደሚባል ጳጳስ ወሰደው። ጳጳሱም ማየው ጊዜ ደስ አለው። የዲቁና ማዕርግንም ሾመው። እንደ ቀዳሜ ሰማዕት እስጢፋኖስም ጸጋና ሞገስን የተመላ ሆነ። ከጥቂት ቀኖች በኋላ በጌታችን ትእዛዝ ቅስና ተቀበለ። በጾም በጸሎት በስግደት በብዙ ትጋትም እየተጋደለ በበርሃ ውስጥ ብቻውን ኖረ። በበረሃም ብዙ ዘመናትን ሲኖር ነፍሱን ነፍሴ ሆ የወቂ በእግዚአብሔር ፊት ራቁትሽን ትቆሚ ዘንድ እንዳለሽ እንግዲህ ጽኝ፣ በርቺ፣ ታጋሽ ታገሽ ይላት ነበር። ቆዳው ከአጥንቱ ውስጥ እስኪጣበቅ ያለመብልና ያለመጠጥ በእንዲህ ያለ ግብር በገር ተጠምዶ ኖረ። ከእጽዋት ፍሬዎች ወይም ከእንጨት ስሮች አልተመገበምና፣ ለስጋውም የሚጠቅም ምንም ምን ምክንያት አልፈለገም። ከብዙ ዘመናትም በኋላ ለአባታችን ለአቡነ ገብረ መንፈስ ቅዱስ እግዚአብሔር እንዲህ አለው። ከእንግዲህ በዓለም ካሉ ሰዎች፣ ከካህናት፣ ከመነኮሳት ወይም ከምዕመናን ሕዝባውያን እንዳያውቁህ አደርግሃለሁ እንዳንተ ካሉ በቀር አንተ ራስህ ብትፈቅድ እንጂ መላእክትም ይጎበኙሃል። የብርሃን ሰረገላ ይሁንልህ መድረስ ወደምትሻበት ሁሉ ብረር። እኔንም ማየትን በፈለግክ ጊዜ ከአባቴና ከመንፈስ ቅዱስ ጋር በሦስትነቴ ተኛለ አሁንም ወደ ኢትዮጵያ ምድርድ፣ በዚያም ከደይን የምታወጣቸው ነፍሳት አሉ አለው። ከዚህም በኋላ ስልሳ አንበሶች ስልሳ ነብሮች በፊቱ በኋላ በፊት በኋላ እያጀቡት አጅበውት ወደ ኢትዮጵያ ምድር ተጓዘ። የእግዚአብሔር መልእክተኛ ቅዱስ ገብርኤልም ከአንበሶችና ከነብሮች ጋር በነፋስ ሰረገላ አሳፍሮ ይመራው ይጠብቀው ነበር። ወደ ምድረ ከብድም አደረሰው። ከዚያም ወደ ልዩ ተራራ ወደሆነው ወደ ደብረ ዝቋላ ወሰደው። አባታችንም በባህሩ ቆሞ ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን አራቱን ማዕዘን ተመለከተ። የኢትዮጵያ ሰዎች የሚሰሩትን ኃጢአታቸውን በአይኖቹ ፊት የተገለጠ ሆኖ አየ። በራሱም ተዘቅዝቆ ተወርውሮ ወደ ባህር ውስጥ ገባ። እሊህን የእጅህ ፍጥረቶችን የሆኑትን ካልማርካቸው ከዚህ ባህር እንዳልወጣ በእግሮችም እንዳልቆም በሕያው ስምህ እምላለሁ እያለ ማለ። እንዲህም ሆኖ አርባ ቀንና አርባ ሌሊት ኖረ። እግዚአብሔርም ስምህን የሚጠራውን መታሰቢያን ያደረገውን እምርልሃለሁ የሚል ቃል በመልአክ አማካይነት ወደ አባታችን ወደ አቡነ ገብረ መንፈስ ቅዱስ መጣ። አባታችን መላኩን መላውን የኢትዮጵያን ሰው ካልማርክልኝ ከዚህ ባህር አልወጣም በለለ እግዚአብሔር ንገለው አለው። መላኩም ካጠገቡ ሄደ። አባታችን ገብረ መንፈስ ቅዱስን በዚያ ባህር ውስጥ መቶ ዓመት ኖረ። ስጋው ሁሉ አለቀ። ደሙም በባህር ውስጥ ፈሰሰ። አጥንቶችም እንደ በረዶ ነጩ ሆነው ታዩ። አጋንንትም ከአራቱ ማዕዘን በየቀኑ ሰባት መቶ ሺህ ሦስት መቶ ሺህ እየሆኑ በመምጣት በቀስታቸው ይነፉታል እስከ መቶ ዓመትም አጥንቶቹን በሻፎ ድንጋይ ይፍቁታል። ይህን ሁሉ መከራ በትዕግስት ሲቀበል ኖረ። ከዚህም በኋላ ጌታችን ወደ እርሱ መጥቶ ከባህሩ ዳር ቆመ። አባታችን ገብረ መንፈስ ቅዱስንም መላውን የኢትዮጵያን ሰው ምሬልሃለሁና ተነስተህ ውጣ አለው። ያን ጊዜም ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ወጣ። አጥንቶቹም እንደ ወንፊት ቀዳዳ የተበሳሱ ሆነው ተገኙ። ጌታም ዳሰሰውና ጤነኛ አደረገው። ወደ ምድረ ከብድም ሰደደው። ከዚያም ወደ ላይ ወጦ ከፀሐይ በላይ ከሰማይ በታች እስከ ሰባት ዓመት ኖረ። ዳግመኛም ወደ ምድረ ከብድ ተልኮ እንደ አምድም የተተከለ ሆኖ ሰባት ዓመት ቆሞ ኖረ። ወደ ሰማይም ሲመለከት ቅንድቦቹን አልከደነም፣ ራሱንም ወደ መሬት ዝቅ አላደረገም ነበር። እጆቹም ወደ ሰማይ ተዘርግተዋል፣ ዓይኖቹም ተገልጠዋል። እነሆ ሰይጣንም በቁራ ተመስሎ መጣ። ዓይኖቹንም ወደ ሰማይ ያንጋጠጡ ሆነው አገኛቸው በራሱ ላይም ተቀምጦ ሁለቱን አይኖቹን አንቁሮ አሳወረው። እርሱ ግን ምንም ሳያጓድል እስከ ሁለት ሳምንት ድረስ አንድ እንደ ቀድሞው በመትጋት ሲጸል ይኖረ። ከዚህም በኋላ ቅዱስ ሚካኤልና ቅዱስ ገብርኤል መጠው በፊቱ ቆሙ። በሁለት አይኖቹ ላይ ምፋሉበት ብርሃንም ተሰጧቸው እንደ ቀድሞ አዩ። ከሰማይም ታላቅ ኃይል ተሰጥቶሃልና ጠላቶችህን ትበቀላቸው ዘንድ ወደ ዝቋላ ሂድ አሉት። ከዚያም መላእክት አዎ ከዚያም በኋላ መላእክት ካጠገቡ ሄዱ ተለዩት። እርሱም ተነስቶ ወደ ዝቋላ ተጓዘ። በጎዳናም ሲጓዝ ሶስት ሽማግሌዎች ከእንጨት ጥላ በታች አርፈው ተቀምጠው አየ። አባታችንም ባያቸው ጊዜ ልሰወራቸው ብሎ በልቡ አሰበ። እነርሱን ፈጥነው በእግዚአብሔር ዙፋን ተማጥነንሃል ሶስታችንንም በጀርባህ እያዘልክ አንዳንድ ምዕራፍ ሸኘን እንጂ አትተወን ብለው ነገሩት። በመጣም ጊዜ ሁለመናቸውን ሽበት የከበባቸው የደከሙ ሽማግሎች ሆነው አገኛቸው። አንደኛውንም አንስቶ በጀርባው አዘለው ወደ አንድ ምዕራፍም አደረሰው። ሽማግሌውም ከዚህ አሳርፈኝ፣ አንተ ደክምሃል፣ የማትበላ የማትጠጣ ስለሆን ካለው፣ አባታችንም ሽማግሌ ሆይ በምን አወቅከኝ አለው። ሽማግሌውም ሄደህ ለባልንጀሮችን አምጣልኝ አለው። ተመልሶ ሁለቱ ወዳሉበትም ደርሶ ሁለተኛውን ሽማግሌ በጀርባ አዝሎ ወደ ቀደመው ሽማግሌ አድርሶ አብሮ አስቀመጠው። ሶስተኛውንም ተመልሶ ሶስተኛውን ሽማግሌ አዝሎ ሁለቱ ወዳሉበት አድርሶ በአንድነት አኖራቸው። አባታችን ገብረ መንፈስ ቅዱስም እነዚያን አረጋውያን እናንተ ከወዴት ናችሁ? መዓዛችሁ ልብ ይመስጣል፣ እጅግም ደስ ያሰኛል አላቸው። እነርሱ ግን ተነስተው ቆሙ። አንድ ሲሆኑ ሶስት ሶስት ሲሆኑ አንድ መሆናቸውን ገለጡለት። የአባቶች አለቃ አብርሃም ስላሴን በአንድነት በሶስትነት እንዳየ ገብረ መንፈስ ቅዱስም የስላሴን አንድነት ሶስትነት በዝቋላ ተራራ ላይ ተመለከተ። ያንም ጊዜም ያን ጊዜም የእግዚአብሔርን የጌትነቱን ክብር አየ። የሊያረጋውያንም ፊታቸው ተንቦገቦገ ከፀሐይና ከመብረቅ ብጭታ ሰባት እጅ በራ። አባታችንን በምስጢራት ጎርፍ የተዋጠ ሆኖ ፈራ፣ ተንቀጠቀጠ፣ በምድር ላይም ወደቀ። ህልምን የሚያልምም መሰለው። ከዚያም ጌታችን አባታችንን አነቃውና መቶ ዓመት ያህል ስጋህን ሲነድፉህ አጥንቶችን ሲፍቁ የኖሩ አጋንንትን ታጠፋቸው ዘንድ ወደ ዝቋላ ተራራ ውጣ አለው። እኔ እንደወሰድኩህ ባለማወቃቸው በባህር ውስጥ አለ በማለት በትዕቢት ላይ ናቸው። ሰባቱ ሊቃነ መላእክት ይረዱሃል፣ መባረክትም በፊት በኋላ ሆነው ይከተሉሃል አለው። ያን ጊዜ አባታችን ገብረ መንፈስ ቅዱስ በመብረቅ ላይ ተጭኖ በረረ፣ እነዚያ አጋንንት ወዳሉበትም ወረደ። ደመናትም ከበቧቸው፣ መላእክትም በእሳት ሰይፍ መተሯቸው፣ በመብረቅም አጨዷቸው። አመድ ሆነው በነፋስ በተኗቸው። የነዚያም አጋንንት ቁጥራቸው ሰባት መቶ ሺ እልፍ ከአንድ ሺህ ነበር። ከዚህም በኋላ ጌታ ክርስቶስን የካዱ ወዳሉበት ወደ ምዕራብ ሀገር ወሰደው። ነገሥታቱና መሳፍንቱ፣ መኳንንቱን በሚወጡበትና በሚገቡበት ጎዳና ላይ አቆመው። ጌታችንም በዚህ ጎዳና ብዙ መከራ ያገኝሃል፣ ግን በርታ ታገስ ብሎት በዚያ ትቶት ሄደ። በዚያን ጊዜም የአረብ ነገሥታት ጣዖታቱን አሲዞ መኳንንቱን፣ ሰራዊቱን አስከትሎ በዚያች ጎዳና መጣ። አባታችን ገብረ መንፈስ ቅዱስን በጎዳና ውስጥ በተገናኙ ጊዜ ጣዖታቱ ወድቀው ተሰባበሩ። ንጉሱም አባታችንን በአየው ጊዜ አንተ ጠጉር ለባሽ ምንድነህ ሰውነህን አለው አባታችንም፣ አዎን ክብር ያለው ክብር ያለው የኢየሱስ ክርስቶስ ባሪያ የሆንኩ ሰው ነኝ ብሎ ለካሪው ንጉሥ መለሰለት። ንጉሱም ዳግመኛ አባታችንን በዚያ አይሁድ በሰቀሉት ታምናልህን? አለው። አባታችንም በሰው ፊት አምንበታለሁ ስለ እኔ በተሰቀለው አላፍርበትም። ስለ እኔ ብቻ የተሰቀለ አይደለም ስለ አንተና ከአንተ ጋር ስላሉትም ነው እንጂ ንጉሥ ሆይ የዘላለም ሕይወትን ታገኛላችሁ። እመኑበት፣ አንተና ሰራዊትህና ተከታይ አለው። ንጉሱም ይህን ነገር በሰማ ጊዜ ተቆጣ። ሰራዊቱንም ጠርቶ በፍጥነት እሳትን አንድዱ፣ ለተሰቀለው ለናድሬቱ ሰው ባሪያ ነኝ የሚለውን ጠጉር ለባሽ ወስዳችሁ ጨምሩት አላቸው። የእሳቱ ነበልባል በረጅም ዛፍ መጠን ከፍ ከፍ እስከሚል አነደዱ። አባታችን ግን ንጉሱና ሰራዊት ሁሉ እያዩት አልፎ በፈቃዱ ወደ እሳቱ ገባ። እሳቱም እንደ ወንዝ ውሃ ሆነ። ሰራዊቱም እጅግ አደነቁ። ቁሬቶችም የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ አመኑ። ንጉሱም እስኪያደንቁ በአየ ጊዜ ፈጽሞ ተቆጣ ከሰባሰባት አርበኞቹ ጋር በቁጣ ተነስቶ ያደነቁትንና ያመኑትን አንገታቸውን ቆረጠ። በዚያችም ቀን የተቆረጡ አራት መቶ ሺህ ሆነው ተቆጠሩ። ንጉሱም የአባታችንን አንገት ሊቆርጥ ሰይፉን መዝዞ ተወሩሮ ሄደ። ያን ጊዜም ከመብረቅና ከነጎድጓድ ጋር ታላቅ ንውጽውጽታ ሆነ። ንጉሱንም ከሰራዊቱ ጋር አጠፋው። ከከሃዲው ንጉሥ ጋር የሞቱት ቁጥራቸው አራት ሺህ እልፍ ሆነ። ጌታችንም አባታችን ገብረ መንፈስ ቅዱስን ጠላቶችህንና የእኔንም ጠላቶች ያጠፋሁልህ አለው። አባታችን ግን በመብረቅ የሞቱትን ሬሳቸውን ነፍሳቸውንም መላእክተ ጽልመት ወደ ስቃይ ሲወስዷቸው ባየ ጊዜ መድኃኒታችንን እሊህን ስሑታን ማርልኝ፣ ሰው ስሑትና ከዳተኛ ነውና፣ አቤቱ አንተ ግን መሐሪ፣ ቅርባይ፣ ታጋሽ ነህ አለው። አባታችንም ይህን ሲናገር ጌታችን ተሰወረ። አባታችን ገብረ መንፈስ ቅዱስም ከዚያ ሄደ። ታላቅ ገደልም አገኘ ታላቅ ገደልም አገኘ። እግሮቹንም በገመድ አስሮ በገደሉ ውስጥ ተዘቅዝቆ ተሰቀለ። ሰይጣንም መጦ ያችን ገመድ ቆረጣት። ወደታችን ተወርሮ ወረደ። ቅዱስ ሚካኤል ቀድሞ አባታችንን ያዘው። በእግርህ ላቆምህ ወይም በራስህ አለው? በራሴ ቆም ዘንድ ተወኝ አለው። ትቶት ሄደ። በዚያም በራሱ ቆሞ በጥርሶቹም ድንጋይ ነክሶ እስከ 30 ዓመት ኖረ። አንጀቱና ናላው ሁሉ እየፈሰሰ አልቆ መላ አካሉ እንደ እንጨት ቅርፊት ሆነ። ከ30 ዓመትም በኋላ መድኃኒታችን ኢየሱስ ክርስቶስ አባታችንን ገብረ መንፈስ ቅዱስ እያለ ሶስት ጊዜ ጠራው። እርሱም እነሆኝ ጌታ አለ። ጌታችንም እነዚያን ካዲዎች ምሬልሃለሁ፣ ከዚህ ተነሳ አለው። ያን ጊዜ የነከሰውን ደንጊያ ትቶ ተነሳ። ጥርሱንም ተነቅሎ ጥርሱም ተነቅሎ ከደንጊያ ተተክሎ ቀረ። ክንፎቹም ተሰጠው እየበረረ ከእግዚአብሔር ፊት ደረሰ። ጌታችንም ከማርክልኝ ከስጋቸው ጋር ተነስተው በመጠመቅ ክርስቲያኖች ይሁኑ ብሎ ለመነው። መድኃኒታችንም በሽተኞችን ልትፈውስ ሙታንን ልታነሳ ስልጣን ሰጥቻለሁ። አሁንም ወደ ተገደሉት ሂደህ በመስቀል ምልክት በላያቸው አማት ህይወት መድኃኒት በሆነ ስሜም አስነሳቸው አለው። ያን ጊዜም በድኖቻቸው ወዳሉበት ሄዶ አስነሳቸው፣ አጥምቆም ክርስቲያኖች አደረጋቸው። ከእርሳቸውም ሄደ። ከዚህም ዓለም የሚለይበት በቀረበ ጊዜ እነሆ የክብረ ባለቤት ጌታችን ኢየሱስ ክርስቶስ እነሆ ተገለጠለት። ስሙን ለሚጠራ መታሰቢያውን ለሚያደርግ እስከ አስራ አምስት ትውልድ የመረት ቃል ኪዳን ሰጠው። የዕድሜውም ዘመናት አምስት መቶ ስልሳ ሁለት ሲሆን በሰላም በፍቅር አረፈ። ጌታችንም ነፍሱን ተቀበለ አቅፎም ሳማት። በመላእክትና በቅዱሳን ሁሉ ምስጋና አሳረጋት። መጋቢት አምስት ቀን አረፈ። የጸሎቱ ኃይል ለሁላችንን የክርስቲያን ወገኖችን ይጠብቀን ለዘላለሙ አሜን። አርኬ ሰላም ለገብረ መንፈስ ቅዱስ ረቡኒ ዘአናብስተ ታሰግድ ዋና እንዘኢተ ሐስስ መፍቀደ ሥጋ ወኢታ መከኒ ተሴስዮ ሳይር ወተአርዞ ቁጽ ምንተኒ አና ህሰይእኮ ለዓለም ማሳኒ። መጋቢት አምስት ቀን የሚከበሩ ዓመታዊ የቅዱሳን በዓላት አቡነ ገብረ መንፈስ ቅዱስ ጻድቅ፣ አባ ገብረ ሕይወት የተባለው ቅዱስ፣ አባ ሰረባሞን በምድረ ግብፅ ምንኩስናን ካስፋፉ ታላላቅ ቅዱሳን አንዱ፣ አባ ግርማኖስ ጻድቅ ሶርያዊ ቅድስት ታውዶክስያ ሰማይት፣ ከክፉ ኃጢያት ህይወት ተመልሳ ለቅድስና የበቃችናት፣ ቅዱሳን ስሞንና ሚስቱ አቅሌሲያ፣ የአቡነ ገብረ መንፈስ ቅዱስ አባትና እናት። ወራዊ በዓላት ቅዱስ ጴጥሮስ ሊቀ ሐዋርያት፣ ቅዱስ ጳውሎስ ሐዋርያ ብርሃነ ዓለም ጳውሎስ፣ ቅዱስ ዮሐን ኢትዮጵያዊ፣ ቅዱስ አሞኒ ዘናይሶ፣ አቡነ አሮን ኢትዮጵያዊ ዘመቄት። ነቢይን በነቢይ ስም የሚቀበል የነቢይን ዋጋ ይወስዳል። ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ማንንም ከነዚህ ከታናሾቹ ለአንዱ ቀዝቃዛ ውሃ ብቻ በደቀ መዝሙር ስም የሚያጠጣ፣ እውነት እላችኋለሁ ዋጋው አይጠፋበትም። ዛቅረው ኩማይዴታ ዘኪሪያ አይላፈ

እንዘይደርስ ለዛ አንቦ ለዚ ተርጎም በልሳን አዲስ ወለዚ ሰማ ቃሉ በዝነ መንፈስ በጸሎተሙ ማርያም አራቂ ተኩሉም ባይስ ህሙራይ ማረነ ኢየሱስ ክርስቶስ ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ ስብሐት ለማርያም እማምላክ እግዚትነ መድኃኒትነ ስብሐት ለመስቀለ ክርስቶስ እፀ መድኃኒት ኃይልነ ወጸወንነ አነሳስቶ ላስጀምረን አስጀምሮ ላስፈጸመን ለአምላካችን ክብር ምስጋና ይግባው። የአባታችን ርእሰ ባሕታዊ ጻድቁ ገብረ ሕይወት አባ ገብረ መንፈስ ቅዱስ አማላጅነት የእግዚአብሔር ቸርነት እንዳይለየን አሜን።